ትላንት ላይ ጽናት የተለቀቀው ቪዲዮ እውነት ለመናገር ሁላችንም ተደስተናል። ሁላችንም ደስ ብሎናል። በጣም ሰሞኑ ትንሽ የሆነው ነገር ያሳዝን ነበረ። አሁን ግን ይኸው እንደተደሰትን እገልጽ ነው ማለት ነው። እንግዲህ ሁሌም ከሀቅ ጋር መቆም ግድ ነው። እንደ ብሌን አይነቱ ጓደኛ እንደ ማነው ፖሊሱ የኢንስፔክተር መርማሪው እንደሱ አይነት ሰዎች በሐቅ የሚሰሩ በተለይ ደግሞ ሰዎች መብት ላይ እንደዚህ የሕግ አካላቶችን እንደዚህ ሲሰሩ የምር ደስ ይላል። ሁሉም እንደዚህ በሰራ ያስብላልና፣ ያው ጊዜ ሊወስድ ይችላል። ሁሉንም ነገር አበጥረው መርጠው የሕዝብ እስኪያሳውቁ ድረስ ምናልባት መረጃም ለማግኘት ሊከብድ ይችላል። ነገር ግን ምንም ጊዜ ወስዶ ትክክለኛውን ምንም ሳያታልለው፣ ጉቦ ሳያታልለው፣ ሌላ ነገር ሳያታልለው የሀቅ ብቻ ከሀቅ ጋር ቆሞ ከተበዳይ ጋር ሲቆም ወንጀለኛው አበጥሮ መርምሮ ሲያቀርብ የመር ይሄ ደስ የሚል ነው። እና ከዚህ ወጣ ብሎ ደግሞ ኖርማኒ በቃ ያለው ነገር ሁሉም እንደዚህ የሆነ የተጎዳ ሰዎች ወይም ደግሞ በእንደዚህ አይነት በሰውን የተገፉ ሰዎች ሀቃቸው የሚያወጣላቸው ሰው ከጉቦ ከሙስና ምናምን የጸጥታ ያስፈልጋልና ልክ እንደ ትናንትናው መርማሪ እንደ እሱ አይነት ሰው በጣም ያስፈልገናል። በተለይ ደግሞ ሀገራችን ላይ በተለይ ደግሞ እንደዚህ ፍትህ ላይ ማለት ነው። እኔ ሁሌም ነው እንደውም ሰው እንደዚህ አይነቱ ሰዎች ያብዛልን። ይሄን እንትን ከድራማ ወታችሁ በተግባር ብትሰሩልን የምር ደስ ይላልና፣ ይሄንን መቼም የምታዩት ትኖራላችሁ የህግ አካል ሆናችሁ። ስለዚህ ሁሉም ሰው እንደዚህ ከሀቅ ጋር ቆሙ። በተለይ ደግሞ የምር ሁሉም ሰው በስራው የሆነ አላፍትና አለበት የተጣለበት ሙያው ማለት ነው። ዶክተርም ይሁን ፖሊስ መርማሪም ይሁን ፓይለንትም ይሁን መምህርም ይሁን ሁሉም በየስራ ዘርፉ ሀላፍትና አለበት ስለዚህ ሁሉም በሀላፍትናው በሚሰማው ነገር የእውነት ከስራ የማያደርግበት ምክንያት የለም። ግን በአሁኑ ሰዓት ይህን ሀላፍትና ሁሉም የራሱ ሀላፍትና እየተወጣ ነው ወይ በስራው በተለይ ስራ በተመደበበት ወይም ደግሞ በስራ በራሱ በተሰጠው ስራ በሀላፍትነት እየሰራ ነው ወይ ጉቦ ሳይበግረው ሙስና ሳይበግረው የሚሰራ አለ ወይ የምር ቢባል ቢጠየቅ ለጥያቄ ይሆናል እና፣ ይህ ሁላችንም መልሳችን በየኮምንት ንመልስ ማለት ነው። እውነት ሊኖርም ይችላል። በእርግጥ ሁሉም የለም ማለት አይችልም። ግን በአብዛኛው እንደዛ ነገር አይደለም፣ እና ሁሉም በስራው እንትን እንወጣ አይደለም። ምክንያቱም ከጊዜውም ከሰው ብቻ ከምን እንደሆነ ባላቅም፣ እንደዚህ ሙያቸውን እንትን ብለው የሚሰሩ አሉ። ህዝብን የሚያገለግሉ በሀቅ የሚሰሩ በየስራው ዘርፉ የተሰማሩ አሉ። በቃ ይሄ ግን ከመቶ ነድሪ ስመደ ፐርሰንት ሀያ ፐርሰንት ከመቶ ሀያ ፐርሰንት አስራ አምስት ፐርሰንት ይገኛሉ ወይ እኔ እንጃ አላቅ። ግን አይገኝ አይገኝ፣ ከተገኘ ሰየው ነው። ግን ባይገኝ ራሱ መገኘት አለበት ብዬ አስብም። የምር ምንም ነገር ሁሉም በየስራው በተመደበበት በተመደበበትልም ሁሉም የሀቅ ቢሰራ ኖሮ እንትን ሲሆን፣ ወንጀለኞቹም፣ ሌቦቹም አጭበርባሪዎችም ያታ በጥራራ ፀሐይ የሚዘርፉትን አይበዙም ነበረ። እንደዚህ አይነት ነገሮች ብካሉ ማለት ነው ምናልባት ሚዲያ ላይ ካያችሁ በፀሐይ ብንትን በፀሐይ ማለት ነው፣ በጨለማ ተገና አድርገው ምናምን አይደለም የመኪና እንትን የሚለቅሉ አሉ። አንዳንዱ ደግሞ ከፎቅ ካሜራ ይዞ ወደ ታች የሚቀርጻቸው ብቻ፣ ያው በጨለማ ሳይሆን በፀሐዩም እንደዚ የሚሰሩ ስላሉ አንዴ ተያይዞ ነበረ። የህግ ቀርቦ ትክክለኛ ህግ ፍርድ አግኝቶ ስለማይወጣ ስለማይቀጣ እና እንደዚህ አይነቶች ነገሮች የተደጋጋሙ በዚህ በስርቆት ወይም ደግሞ በተለያዩ ወንጀል ስናይ ማለት ነው። ምክንያቱም አለስ ሁሉም የስራው ኃላፊነትና አንዳል ወደ ሁሉም ስላቸው እንደዚህ አይነት የበዛው እዛ ሄደው ትክክለኛ ነገር ቢወሰድባቸው እንደዚህ ነገሮች አይበዙም ነበር። ስለዚህ እንደዚህ መርማሪ ያው እንደስ አይነቱ ያብዛልን ነው ምለው። በጣም ነው ደሳለኝ። ያው ጊዜው ወስዶ ምናምን ቶሎ ማቅረቡን ከሀገር ሳትወጣ ሳትሰወር በቀበስ ሲስተም እንደዚህ መያዘው እጅግ ደስ ይላል። ይሄ ነገር ከዚህ ወጥቶ ኖርማሊ ህዝቡም ላይ ቢሆን ሁሉም በተስተማራበት ስራው ባለፍትና ቢሰራ እንደዚ ነገሮችን አይበዙም ነበር። እና ትናንትና እጅግ በጣም ደስ ብሎኛል እውነት ለመናገር ማለት ነው። ሌላ ስለ ብሌን ነው ጓደኝነት ጥናትና ያው ብሌን እውነት ለመናገር እንደሱ አይነት ጓደኛ ያብዛልን፣ እንደሱ አይነት ጓደኛ ይስጣችሁ ነው ምላችሁ። አንዳንድ ሰው ያው ፊት ለፊታችሁ ጓደኛ ይሆናል፣ ከጀርባ ሌላ ነው። በተለይ ደግሞ በዚህ ሰዓት እና እንደው ብዙ ጊዜ ሲኖራችሁ የሆነ እንትን ሲኖራችሁ ነው ጓደኛችሁ ፊት ለፊት የሚሆነው። ያውን አጋጣሚ ባይኖራችሁ እንትን ብትሉ ያው አይኖርም ማለት ነው። ጓደኛ ማለት በችግርም፣ በሀዘንም በደስታን ጊዜ ቢኖረውም ባይኖረውም ሁሌ ማጠገባችሁ ካለ ከሀቅ አሁን ብለን ይወት እናት ዋን እንትናለች። የመጀመሪያው ውለታ እኮ አልረሳችም። እነ ጽናት በነበረባቸው በነበራቸው ሀብታም በሆኑ ሰዓት የተደረገላቸውን ነገር አልረሳችም። ሰው መጀመሪያ የተደረገለትን ቤተኛውም ታይም ሆኖ መርሳት የለበትም እና እናቷ ግን ረስታለች። ያ ነገር በቃ ይሄ ነው ያስተምረው ጥቅሎ ማለት ነው። እናቷ ሐሰበች የወጋሽ ግመር ያገባት ነበረ። ይሄ ነው ቅት ወጋሽ ግርማ ደግሞ እንደ ቤተሰብ ነው ማየት ነበር ግን ያም ሆነ ይህ በችግርዋ ጊዜ ከነሱ ጋር የሆነችው ወይም ደግሞ እነሱን ሲረዱ የነበሩ ቤተሰብ ያው ጊዜ አንዳንዴ እንትን እንደው ምንድን ግል ያበጣልና እዛ ሀብታም በሆኑበት ሰዓት አደለም ራሳቸው ይቅርና ብሌን ከናትዋ ጋር የረዱ ሰዓት አላስታወሰችውም። ዛሬ ግን እንገና ግልብጥ ብለው አንዳንዴ ሰው ሁሌም ሀብታም አይሆንም። በነገራችን ላይና ሀብት ይሄዳል፣ ይመጣል። ግን ሰው እስካልሞተ ድረስ ቋሚ በህይወት እስካለ ድረስ የሚገለላበት ሰው ጥሩ አይደለም። ምንም ነገር በቃ ቢኖራችሁም አይኖራችሁም ከእናንተ ጋር ይሆን። ካለው ይረዳቸዋል፣ ከሌለ ደግሞ ሀሳብ። አንዳንድ ሰው እንደው ብር ከምትሰጡት በሀሳብ ቢታገዝ የተሻለ ነው። ሁሌም ይሄ ብር መጠበቅ ሌላ ይሄ ቁሳቁስ ነገር ምናምን ኖርማል ነው። ከምንም በላይ ሌላ ሰው ልጅ ሀሳብ እቀሰ በሀሳብ መገዝ እና ያን የመጀመሪያው ስላረሳች ዛሬ በእንደዚህ ሁኔታ ሆኖ ከእናቷ ተለይታ እናቷን የመጀመሪያው ስትረሳ እሷ ሳትረሳ ከነሱ ጎን ሆናለች። እና ይሄ በቃ ጓደኝነት ይሄ ነው ማለት ነው። የምር በቃ የመጀመሪያው አለመርሳት መርሳት የለም ምንም ምንም፣ ቶፕ ላይ ብትወጡ የመጀመሪያ ደረጃ ጋር ነገር ያደረሳችሁ በችግራችሁም በንትናችሁን ጊዜ ከእናንተ እኩል የሆነ ስታለቅሱ የሚያለቅስ ስትስቁ የሚስቅ ሁልም ከጎናችሁ የሚሆን በቃ ይሄ ነው ትክክለኛ ጓደኛ፣ እንደ ብሌንና እንደ ጽናት የእናቷን እንትን ሳይበግራት ማለት ነው። ስለዚህ እንደሱ አይነት ሆነ በጣም ይህን ድራማ ካየሁ ይሄ ሁለቱ ሰዎች በጣም ነው እንትን ያለኝና በተለይ ደግሞ ብሌን፣ ቀጥሎ ደግሞ የኢንስቴተሩማ ነው መርማሪው ማለት ነው እሱ ማለት ነው። እነሱ በቃ ስራ ሰርቷል፣ የምር ሰርቷል በጣም። እና በህይወታችን በቃ እንደዚህ አይነት ሰዎች ያስፈልጋሉ፣ ካሉ ማለት ነው። ካሉ፣ በተለይ ደግሞ በዚህ ሰዓት አሉም ወይ የሉም የሚለው ሌላ ጥያቄ ይሆንና ካሉ እንደዚህ አይነት ሰዎችን አስፈላጊ ናቸው። ብቻችሁ ቢሆን እራሱ የግድ አንድ ሺህ ሶስት ሺህ መሆን የለበትም። እና ብቻችሁን ስትቀሩ ከሀቅ ጎን ከእውነታው ጋር ከሆነችው የሆነ ጊዜ ያው እውነታው ይወጣልና አይቀርም ማለት ነው። ስለዚህ ብለን እናት ምን ትላት ነበረ? ሁሌም አንቺ የእሷን ትንሽ ወይ አላማሽ ረስተሻል፣ ትምህርትሽ አቋርጠሻል። ሁሌም እሷነች ምትመራ የእሷ አሽከር ሆነሽ ነው የምትቀሪ። አላማሽ ምንድን ነው? ቆም ብለሽ አስቢ። እሷ ከሆን ዳንቺ አትጨነቅልሽም፣ አታስብልሽም ብላ እናቷን ሁለቱን ለማለያየት ብዙ ስራ ሰርታለች ግን ልጅቷ ስማርት ስለሆነች የመጀመሪያው ውለታ ስላረሳች ከጽናት ጎን ማንም እንደሌለ ስታቅ የጽናት አባት ትላንትና ድርጅት ባለቤት ሀብታም ነበረ ሰውዬ አሁን ሀብቱ ይቅርና ጤናው እንደዚህ ሆኖ የአንድ ትላላት አረሳችም እማ የትላንትና እኮ እነሱን እኛን እየረዱ ነበረ እንዲህ ነው ምትረሺው ትላንቱ እንዲህ ጋሽ ግርማ እኮ አባቴ ነው እንደ አባቴ ነው ስትላት ቲ እያለች ያጣላች ነበር ማለት ነው። እና የመጀመሪያ ረሳች እናት ረስታለች። ስለዚህ ምላች ፈልግን ወጥቅሉ ያው ሁለት እና ይረሳም አሁን እነ እንትን አሁን ሳብ ምዛዝ ማለት ነው። በግልባጩ እነ ብሌን ከናተው በጣም ሀብታም ቢሆኑ አሁን ጋሽ ግርማና ብሌን ማለት የጽናት በእንደዚህ ሁኔታ ከነሱ የበለጠ ቢኖሩ በእርግጠኝነት የብሌን እናት ታውጣ ትጥላቸው ነበረ። ይኸው ሰው በተከራየላት ቤት ውጡ ምናምን እያለች አሳራቸው እያበላች ማለት ነው። እና ይሄ እኔ እንጃ አላውቅም፣ ብቻ ጥሩ አይደለም። በቃ እንደዚህ አይነት ሰዎች እንደ ሁለቱ ሰዎች ያብዛለን። ዛሬም ሲመጡ እናያለን። ራሄል ትያዛለች። ሰላማችሁ ይብዛዋ። ባይ ባይ